ኢስታንቡል ላይ ተከስቶ ስለነበረው መሬት መንቀጥቀጥ አብዛኞቻችሁ ሰምታችኋል ብዬ አስባለሁ። ሰላም ውድ አድማጮቻችን፣ ለዛሬ በአንድ መልእክት መጥቻለሁ። ይኸውም ስለ ክርስቶስ ብለው የታሰሩ በተለይም በጅማ አካባቢ ወደ ሰላሳ የሚጠጉ እህት ወንድሞቻችን አሉ። እነኚህ በምስሉ ላይ የምትመለከቷቸው የጅማ አካባቢ ኦርቶዶክሳዊ ወጣቶች ሲሆኑ ዛሬ ከታሰሩ ሁለተኛ ሳምንታቸውን አስቆጥረዋል። ማርያምን ያቃለለ ጴንጤ ጴንጤም አለም መጽሐፍ ቅዱስንም አላለበም። እና ደግሞ ሰሞኑን በሚዘራው ነገር አትረብሹ። መቤታችን ቤዛዊ ታረ ሰላም፣ ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቋን ሚዲያ ቤተሰቦች እንደምናላችሁ እንደምንስቆያቸው እኔ አለው እግዚአብሔር ይመስገን። በያላችሁበት ሰላመ ክርስቶስ ይብዛላችሁ። ውትዳችሁ ኦርቶዶክሳውያን በድጋሚ በአዳዲስ መረጃ ተመልሼ መጥቻለሁ። የመጀመሪያው የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ የሆኑ ምእመናን በባለፈው በእፎይ ጉዳይ ላይ ወደ 30 የሚሆኑ ምእመናን ታስረዋል። አንዱ ይህን መረጃ ላስደምጣቸዋለኝ። ተጨማሪ በቱርክ ኢስታንቡል ከባድ የደደ መሬት መንቀጥቀጥ ተፈጥሯል። እጅግ አነጋጋሪ የሆነ ጉዳይ ነው። ይህን ቪዲዮ የማሳያቸው ይሆናል። ወደ መጨረሻ ላይ፣ አሁን ግን የምንሄደው በቅድሚያ ወደ ብፁዕ አባታችን እንሄዳለን እና ደግሞ ሰሞኑን በሚዘራው ነገር አትረብሹ እመቤታችን በዛው ይታረና ነው። እኛ ማርያም ልብስም ምግብ ነው። ጥሬውን ቆርተው ያጠማ ጎዝጉዘው ስዕሏን እዚህ አስቀምጠው ነይ ነይ የምዬ ማርያም እያለ ያላቸውን ክትር በዚህ አይነት ሲገልጡ ነው ይመስል ሰው እንኳን ቤዛ የሚልስ የሚሰጠው ለገንዘብ እንኳን እንኳን ለመቤታችን አምላክን በድንግልና ፀንሳ በድንግልና መውለዷ ከዚህ የበለጠ የሚያስደንቅ ነገር ብ አምላክን ከመውለዷ በፊት ድንግል፣ ከወለደች ኋላ ድንግል መቤታችን ከኔም ጀምሮ እኮ

እመቤታችን በጸሎታዋ ውሃውን ወደ ወይን በሚልጃዋ በአስተምሮ ይህን ታምር ያለ እናታችን እና፣ ስለዚህ መቼም ይሄ በዘመናችን የአውሬው መንፈስ ያልገባበት የለም። ይህን መጠንቀቅ ያስፈልጋል። መረበሽ የተመረቁትን እንኳን እስከሚያስቱ ድረስ የሚ ክርስቲያን ልብሽ ሊረበሽ አይገባም። ግድ ነው ቃ ትንቢቱ ይፈጸም ዘንድ እና ስለዚህ ጠቅላላ የምትሰሙ ክርስቲያኖች እመቤታችን ለኛ ተስፋችን ከበሉሎ ዓለም ወደ ሙሉ ዓለም የመለሰች ጌታን ፀንሳ ወልዳ ለኛ የሰጠች የህይወት እንጀራ የሰጠች፣ የህይወት ውሃ የሰጠች ስለዚህ እኛ ማርያምን እንወዳታት እናከብራታለን። ቤዛ ቤዛዊት ዓለም ብለን እንጠራለን። ይህስ አይገባን ቀርቶ ነ ቆረሰች ተሰቀደች ብለናል። የጌታ ክብር አለው የእሷ ክብር አላት እየደረጃ ከዚህ ያላቸው ሊቃውንት መመራሉ ሁሉ እግዚአብሔር ስለዚህ አይዟችሁ! በእውነቱ ንጽና አሁን የቅዱሳን አባቶቻችን የጻድቃን፣ የሰማዕታት የና ውን ተክለ ሃይማኖት ጸሎት ከኛ ጋር ስላለ በረከታቸው ከኛ ጋር ስላለ እመቤታችን ከኛ ጋር ስላለ ምንም የሚያሸብረን ነገር ይ ስለዚህ ሁላችሁም አይዟችሁ! በርቱ! አሁን እመቤታችን ቤዛዊተ ዓለም አትባልም ትባላለች የሚል እንደዚህ አይነት ኮንትሮቨርሽል የሆነ ኢሹ በዚህ ደረጃ አከራካሪ ኢሹ ወይም አከራካሪ ጉዳይ ሆኖ መቅረብ አልነበረበትም። ምን ታስቦ እንደተባለ አላውቅም። እኔ በጣም በጣም በጣም ልቤ በጣም ነው የሚያዝ ነው። ሰው ኦርቶዶክሳውያን፣ አንድ ሰው በእመቤታችን እናቴም ብትሆን አባቴም ቢሆን በእመቤታችን ከመጡብኝ እኮ ተለያይተናል። በምን ያህል ደረጃ እንዲህ እንደተባለ አላውቅም። ለምን እንዲህ እንዳሉ እኚህ አባት ለምን እንዳሉ አላውቅም። ብቻ ግን ከቤተ ክርስቲያኒቱ የምንጠብቀው ወይ ቅዱስ ያሬድ ነው ልክ፣ ወይ እሳቸው ናቸው ልክ፣ ወይ አባ ጊዮርጊስ ዘጋስጫ ነው ልክ፣ ወይ እሳቸው ናቸው ልክ። ይሄን አበጥሮ ቅዱስ ሲኖዶሱ እንዲነግረን እንፈልጋለን፣ እኛም ሚናችንን እንድንለይ። ይሄንን ጉዳይ ይሄንን ዘመቻ አሁን የጀመርነውን ትግል የእመቤታችንን ክብር የማስጠበቅ ትግል እንደዚሁ እንደ አንድ ሰሞን ቃላቶች ተርገብግቦ የሚያልቅ አይደለም። እስከ መጨረሻ ድረስ መጨረሻውን እስከምንሰማ እንቀጥላለን። ተድበስቶ የሚያልፍ ጉዳይ አይደለም። ቁልጭ ያለ ኑፋቄ ከሂደት ስለሆነ ነቅ ነጥብ አንዳች ነገር የሌለባቸው ፍጹም ንጽሕት የሆነችዋን ኦርቶዶክስ በትክክል የገለጡ ሁለቱ አበው እመቤታችንን ቤዛዊተ ኩሉ ዓለም ብለዋታል አትባልም ብሎ እነሱን ለማረም የመጣ ማ ነው ማ ነው ከአባ ጊዮርጊስ ዘጋስጫ የሚበልጥ ማን ነው ከቅዱስ ያሬድ የሚበልጥ የእነሱን ተምሮ ሸምድዶ የሚናገር ሰው እንዴት እነሱን ሊያርም ይፈልጋል ማንም ሰው አይሆንም ማንም ሰው ይህን ሊል አይችልም ማንም ሰው ከሰማይ መልአክም ቢሆን በዚህ ደረጃ አክብሮታችን ፍቅራችን፣ ሃይማኖታችን ነው እስከተጠበቁ ነው። ማናቸውም ቢሆን የትኛውም ክፍል ቢሆን፣ ስለዚህ የትልቅ ክህደት ነው። ተደብስብሶ የሚያልፍ አይደለም። ማርያምን ያቃለለ ጴንጤ ጴንጤም አይደለም፣ መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝ አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድሉ ብጽት ይላታል መጽሐፍ ቅዱስ ያላትን ነው ብጽትና ድንግላ ከሴቶች የተለየች ወደድክም ጠላቅ። አየ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ ምናምን መሆኗ አለ የእግዚአብሔር ድንቅና ታአምራት በማርያም ተሰርቷል። አሜን ልንገር የቦተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬ የሚወጣሉ ብዙ ብቅና ተአምራት በምድር ላይ ይሆናሉ፣ ገና ወደፊትም። ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። ኦኬ፣ እስከዚህ ድረስ ሰምተናል፣ ተምረናል። እመቤታችን ቅዱስ ድንግል ማርያም ቤዛዊ ተአለም እንደሆነች መስክረናል። አትደንግጡ። እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም ናት ያላችሁ ኮመንት ላይ ጻፉልኝ። አሁን የምንሄደው ሄደው ወደ ወንድሞቻችን እንሄዳለን። በጅማ ነው እነኚህ እህት ወንድሞቻችን እየታሰሩ ያሉት። ባለፈው በእፎይ ጉዳይ ላይ ለምን ፕሮፋይል ለጠፋችሁ፣ ለምን ድምጽ ሆናችሁ ተብለው ኦርቶዶክሳውያን በግፍ ታስረዋል ማለት ነው። ስለዚህ ከጎናቸው ልንቆምላችሁ ይገባልና መረጃውን ላስደምጣችሁና እንመለስ። ሁላችሁም ፍትህ ለኦርቶዶክሳውያን እያላችሁ በድጋሚ ኮመንት ላይ ጽፉልኝ። አላችሁ ወደ ቪዲዮ እንሄዳለን አሁን እነኚህ በምስሉ ላይ የምትመለከቷቸው የጅማ አካባቢ የኦርቶዶክሳዊ ወጣቶች ሲሆኑ ዛሬ ከታሰሩ ሁለተኛ ሳምንታቸውን አስቆጥረዋል። በጅማ አካባቢ የሚገኙ ባለማተብ ኦርቶዶክሳዊ ወጣቶች በአሁን ሳሌ ብዙ ሰቆቃና ብዙ ጫና እየደረሰባቸው ይገኛል። ቁጥራቸው ከአርባ በላይ የሚሆኑ የጅማ ኦርቶዶክሳውያን በአሁን ሰዓት ላይ እስር ቤት ውስጥ ይገኛሉ። በአሁን ሰዓት ላይ እየታሰሩበት ያለው ምክንያትም የፎም ቪዲዮ ለምን ፕሮፋይልና ሪፖስት አድርጋችሁ በሚል ነው። ይህ በምስሉ ላይ የምትመለከቱት ወጣት ባለማተብ በጅማ አካባቢ የሚገኘው የማህበረ ናታኒ ዋና ኃላፊ ሲሆን መረጃ ለልጅ ዳግማ ቡጡ አስተላልፋል በሚል አሁን ላይ እስር ቤት ይገኛል። በአሁን ሰዓት ላይ የጅማ ኦርቶዶክሳውያን ወጣት ባለማተቦች እጅጉን እየተሰቃዩ እና እጅጉን እየተጨቆኑ ይገኛሉ። ፍትህ ለጅማ ኦርቶዶክሳውያን ባለማተቦች። ሰላም ውድ አድማጮቻችን ለዛሬ በአንድ መልእክት መጥቻለሁ። ይኸውም ስለ ክርስቶስ ብለው የታሰሩ በተለይም በጅማ አካባቢ ወደ ሰላሳ የሚጠጉ እህት ወንድሞቻችን አሉ። እስልምና ሐሰተኛ መሆኑን የመሰከሩ እንዲሁም ደግሞ ከእስልምና የወጡ እንዲሁም የኔም ፕሮፋይል ያደረጉ የታሰሩ ሙስሊሞች በሚበዙባቸው አካባቢዎች አሉ። እነኚህን አካላት ሕግ ሳይሆን ያሰራቸው እራሳቸው የሕግ አካላት የሆኑ ማለትም አመራር ላይ ያሉ ኡስታዞች ናቸው። ይህን እያደረጉ ያሉት ፍርዱንም እየሰጡ ያሉት ምንድን ነው እሱ፣ ወደ እስልምና ከመጣችሁ ይቅር እንለቃችኋለን፣ ወይንም ደግሞ መስኪድ ላይ መታችሁ አጥፍተናል ይቅርታ የምትሉ ከሆነ መስኪድ መታችሁ እንፈታችኋለን እያሏቸው ነው። በጣም አስቂኝ ሴኩላር የሆነች ሀገር ላይ እንደዚህ አይነት ፍርድ የሚያስቅ የሚያስገረም ነው። ይሄ የሚያሳየው እስልምና ሰላማዊ ሃይማኖት እንዳልሆነ፣ አሳዳጅና ገፊ እንደሆነ አስተምሮታቸው ሲገለጥ ባዶ ኦና መሆኑንና የሚሸማቀቁበት መሆኑን ያንን የሚሸማቀቁበትን አስተምሮ ደግሞ የሚያስቀጥሉት ሰዎችን በማሰር፣ በመግደል፣ በመውጋት፣ በማባረር በመፍለጥ እንደዚህ መሆኑን ስላሳያችሁን እናመሰግናለን። እነኚህ እህት ወንድሞቻችን ወንጀል ሰርተዋል ተብለው በሕግ የተያዙ ወይንም ሕግ የፈረደባቸው ሳይሆኑ ውስታዞቹ በራሳቸው ፈላጭ ቆራጭ ሆነው መስጊድ ላይ መጥተው እንደዚህ ያድርጉ፣ አንዳንዶቹ ሻዳ የያዙ፣ አንዳንዶቹ ወደ እምነታቸው ወደ ቀድሞ ይመለሱ፣ አንዳንዶቹን ደግሞ መስጊድ መታችሁ ይቅርታ ጠይቁ የሚል ነው። በጣም አሳዛኝም አስቂኝም የሆነ ይህንን እንግዲህ የምታደርጉ የሕግ አካላትም አብራችሁ ተባባሪ የሆናችሁ ከእነዚህ አይነት ድርጊት ብትቆጠቡ ይሻላል፣ ለእኛም ለእናንተም አይጠቅምምና በዚህ ውስጥ ደግሞ የእኛ አባቶች ዝምታን መርጠዋል። ሜይ ቢ እፎይ በጽሁፍ እፎ የተባለው የሶሻል ሚዲያ አንቂ በጽሁፍ በአካል ቀርቦ ማመልከቻ አላደረሰንም የሚል መግለጫ ሊወጣብኝ ስለሚችል ኤንስ ድምፅ እንዲሰሙት አድርጓቸው፣ ይህንን ድምፅ እንዲሰሙት አድርጓቸው። እኔን ለጊዜው ኢግኖር አድርጉኝና ይሄንን ድምፅ ህዝቡ ስለ ክርስቶስ ተብሎ እየተሳደደ እንደሆነ እንዲሁም ደግሞ በክርስቶስ ላይ ከዛኛው ወገን ምን አይነት ጸያፍ ንግግሮችን ሲናገሩ እንደነበረ አልሰሙም። አክቼ አባቶቻችን የኔን አንድ ንግግር ነው የሰሙት። እንለፈውና እና አሁን እህት ወንድሞቻችን የታሰሩት እንዲለቀቁልን ድምፅ እንዲሆኑ አባቶች ድምፃችሁን አሰሙልን እንላለን። በተረፈ ግን እስልምና ያለ ሴፍ ህልውናው የሞተ እንደሆነ ስላሳያችሁን ሙስሊሞች እናመሰግናለን። እስልምና የተስፋፋውም የመጣውም እንዲሁም ደግሞ የተወለደውም በሴፍ ነውና ይህንኑን ያሳያችሁን ሌላ ምንም ነገር የለውም። በሰፊ እንመጣበታለን። እስልምና የዚህን ያህል የሰላም ሃይማኖት እንዳልሆነ ሰው እንዲያውቀው ስላደረጋችሁ ኦኬ መረጃውን ሰምታችሁታል። ኦርቶዶክሳውያን በእንደዚህ አይነት መልኩ ታፍ ነው በግፍ ታስረው ነው ያሉት። ስለዚህ የተወደዳችሁ ምዕመናን ኦርቶዶክሳውያን ይህን ቪዲዮ የሚተው የህግ አካላት ካላችሁ እህት ወንድሞቻችንን ከጎናቸው ቆመን ልናስፈታቸው ይገባል። ምንም በማያውቁት ነገር ምንም አይነት ጥፋ ሳይኖርባቸው አይታሰሩትና በግፍ ስለዚህ እህት ወንድሞቻችን ሊፈቱ ይገባል። ፍትህ ለኦርቶዶክሳውያን ያላቸው ድምጻችሁ እንድታሰሙልኝ በአክብሮት እጠይቃችኋለሁ። ትናንትና ኢስታንቡል ላይ ተከስቶ ስለነበረው መሬት መንቀጥቀጥ አብዛኞቻችሁ ሰምታችኋል ብዬ አስባለሁ። ሲክስ ፖይንት ቱ ነበር በሬክተር ስኬል፣ ትንሽ ሀይለኛ ነበረ፣ እና ሀገሪቷ ደግሞ ከመሬት መንቀጥቀጥ ጋር በተያያዘ በጣም አሰቃቂ ታሪኮች ስላሏት ቶሎ ነው የሚደነግጡት። ያው ሰው በሚያውቀው ትራውማ አይደለ ቶሎ የሚደነግጠው። በጣም ፓኒክ ያደርጋሉ፣ ይረበሻሉ። ሀቅ አላቸው። ኤኒዌይ ማይ ፖይንት ዝ የሲኤንኤን ቱርክ ጋዜጠኛዋን አይታቻታል። መሬት መንቀጥቀጡ አክቹዋሊ ሀፕን እያደረገ ያለ ስቱዲዮ ውስጥ ነበረች እና በጣም ደንግጣለች። ድምጿ ቶኗ ተቀያይሯል። ግን ስቲል ቦታዋ ላይ እንደተቀመጠች ናት። ቾክሽ ደስሊ ዲፕሮሞሊር እያለች ሌ እንዴት ነው፣ በጣም ሀይለኛ መሬት መንቀጥቀጥ ነው። በጣም ሀይለኛ መንቀጥቀጥ ነው። ግን እንረጋጋ፣ ባለንበት ኑን ምናምን እያለች እንደዛ ደንግጣ ደግሞ በመሀል እንዴትና እናቴን አገኛችኋት፣ ደውሉላት ትላለች። ከዛ አሁንም ታወራና እባካችሁ እናቴን ቼክ አድርጉልኝ ነው ትላለች ና በቃ ስራዋን እየሰራች ነው። ደንግጣለች ኮ እንደደነገጠች ታስታውቃለች ምናምን ግን በቃ ስራዋን ደግሞ በስነ ስርዓት እየሰራች ነው እና ከቦታዋ ንቅንቅ አላለችም እና በጣም አፕሪሼት ያደረኳት እንደጋዜጠኛ በጣም የሙያ ዲሲፕሊኗ በጣም የገረመኝ እንደ ሴት የሆነ በቃ በጣም ደስ የሚል ነገር ያየሁባትና ስንት ጊዜ እንዳየሁት ማለት ነው። ሺዝ አሜዚንግ ግን ግን ግን አለም ላይ? ከፍልስጤም ጋዜጠኞች በላይ የሚገርም ጋዜጠኛ የለም፣ ተፈጥሮ አያውቅም ከዚህ በኋላ የሚፈጠርም አይመስለኝም። ስንት ኦልሞስት ሁለት ዓመት ሊሆን ነው አይደለ? ከህዝባቸው ጋር አብረው የሞቱ የደሙ፣ የተቃጠሉ፣ የተሰቃዩ። አይ፣ ነው እንደ ፍልስጤም ጋዜጠኞች አይነት የትም የለም። እኔ እንደ አንዲት ጋዜጠኛ በቃ ያስፓየር እንደነሱ የሆንኩ ቀን ነው ኦ ማይ ጋድ ምለው በራሴ የምደነቀው ኒወይ አታች አርጌዋለው ቪዲዮን

አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። ንጹሕ አቡነ ባርነባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምረዋል እዚሁ በወለ መድኃኔዓለም አውደ ምሕረት ላይ ሕዝቡን ግራ እስኪያጋቡ ድረስ አስተምሯል። እኔ አሁን ቅዱስ ሲኖዶሱ የአቡነ ገብርኤልንም ጉዳይ ሲያይ እንዲህ አይነት ትምህርቶችን የሚያስተምሩ አባቶችን ቁጭ አድርጎ ካልሆነ በነገራችን ውሳኔ ያስፈልጋል። በትክክለኛው መንገድ የኦርቶዶክስ አሁን በርናባስ ከአያ ስጋ ጋር በጣም መነጋገር ነበር። የአያ ስጋ ይባላል እሱ በጣም የወረደ ትምህርት ነው። እሱ እኮ ምንም እዚህ ግባ የሚባል አይደለም። ነገረ ክርስቶስ ላይ አሜሪካ ሆነው እዚህም ኢትዮጵያ መቶ አሁንም በነገራችን አቡነ ገብርኤል ሲያስተምሩ ነበሩ። ቁጭ ብሎ ሳቸው አቡነ ባርናባስም ነበሩ ዘፍኖ ተጽርቅ አዳራሽ ላይ እንዴት ተመጋገቡ? ለኔ አዎ፣ ይሄ ትምህርት ስሰጡ እኮ አቡነ ባርናባስም ነበሩ ነበሩ ይሄ ትምህርት ስሰጡ እዛ ቪዲዮ ላይ እኮ አለ። ይሄኛው ትምህርቱ በነገራችን ይሄ ለሌላኛው ክፍል አለ። አቡነ ባርናባስ ያሉበት ትምህርት አለ። አቡነ ጥያቄ እንዳልወጣ እንጂ እነዚህ አሁን የተጠቀሱ ስማቸው አባቶች የእውቀት ማነስ ችግር እንደሌለባቸው ነው የሚነገሩት በጣም የተማሩ በነገራችን ይባሉ ናቸው። ስለዚህ እኔ አሁን ከአሁዳችን እንዳንጣ እንጂ አባ አቡነ ባርናባስ አቦለትን ሳይ ተብለው በነበሩበት ጊዜ ማህበረ ቅዱሳን ስማ ጽድቅ ላይ ወጥተዋል። ቶሃን በልተን ብንቀድስ ችግር የለውም የምል ገና ሞኖክሲ ሆነው ኦልሞስት እኮ ለውግዘት በተቃረቡበት ነው። እንግዲህ ሲኖዶሱ መከፈል ምናምን ምናምን ጳጳስ አድርጓቸው ዛሬም ያን ትምህርታቸውን እዚሁ ነው ያለ ስለዚህ የእውቀት ማነስ ሳይሆን በፍጹም የእውቀት ማነስ ሳይሆን፣ ኧረ በደንብ ይሄ ምንም ጥያቄ ያለው የእውቀት ማነስ አቡነ ባርናባስም ጋር አቡነ ገብርኤልም ጋር ለብዬ አላምንም አላምንም። የእውቀት ማነስ እንዴት ይሆናል? ይሄ ቱሃን በልተን ብንቀድስ ችግር የለውም ከእውቀት ጋር ይገናኛል? ይሄ ይሄ እኮ ሆን ብሎ ቱሃን በልተ ክርስቶስን ስጋና ደም ብትቀበል ችግር የለውም የሚል ጳጳስ ቤተክርስቲያኒቷ ተሸክማ አጀንዳ አድርጋ መዋየት ስገባት ኋላ ምንኩስና ነበር። አሁን ጳጳሱ ኢየሱስ ክርስቶስ አማላጅ ነው ብሎ ያምናሉ። አሁን አቡነ ባርናባስ ይሄ ቤተክርስቲያኒቷ ትምህርት ነው አይደለም። ይህን አጀንዳ አድርጎ መዋየት አለበት። ስኖዶሱ አባ ገብርኤልን ጉዳይ ሲዝ ይሄን የመሳሰሉ ጉዳዮችን ይዞ አብሮ መዋየት መቻል አለበት። ይሄ ግድ ስለሆነ ማለት ነው። ስለዚህ ውጭ ያለው ሰዎች የሚያራግቡት እኔ ሁለት ጉዳይ ይመስለኛል። አንደኛ ቤተክርስቲያኒቷ ሀዲዷ ስታለች ለማስባል ይሄው ትልልቅ አባቶቻችሁ እንኳን ይሄን ነው የምጠቀሙት። እናንተ እንዲህ አትሉም እያሉን ነው። በነገራችን አትሉም፣ እንዴት ታስተምሩ እኛ የምን እኛ አንተ እየኖርክበት ያለውን እያስተማርክ ያለውን ሕያው በሆነው መስዋዕቱ በቅዳሴው እያሳየ ያለውን ትምህርት ዛሬ አይ ክርስቶስን ኦርቶዶክስ ቤዛ አትልም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 አጀንዳችን ውጭ ያወጣናል እንጂ በመዋቅር ውስጥ ያሉ ከቤተክርስቲያኒቷ ደሞዝ የሚበሉ